በቤተሰብ እሴት ላይ ያተኮረው ሁለተኛው የፓን አፍሪካ ጉባኤ በኬንያ ናይሮቢ ተከፈተ። በቤተሰብ እሴት ላይ ያተኮረው ሁለተኛው የመላው አፍሪካ ጉባኤ በኬንያ ዋና ከተማ ናይሮቢ በትላንትና ሁለት ተከፍቷል። የአፍሪካ ክርስቲያን ፕሮፌሽናል ፎረም አባላት ባዘጋጁትና ከግንቦት አራት ተጀምሮ እስከ ግንቦት ዘጠኝ ሁለት ሺ አስራ ሰባት ዓመተ ምህረት በሚካሄደው ጉባኤ በነበረው የመክፈቻ ስነ ስርዓት ላይ የቤተሰብ ተቋም የህብረተሰቡ መሰረት መሆኑን በማጉላት ሁሉም ሰው ሊጠበቅና ሊንከባከብ እንደሚገባ ጥሪ ቀርቧል። የአፍሪካ ክርስቲያን ፕሮፌሽናል ፎረም ሊቀመንበር የሆኑት ወይዘሮ ምብጓ የቤተሰብ ተቋም ጥበቃ ሊደረግለት የሚገባ መሆኑን በመግለጽ በቤተሰብ ውስጥ የሚስተዋሉ እንደ ሱስ፣ የአእምሮ ጤና ተግዳሮቶች የቤት ውስጥ ጥቃት፣ ጽንስ ማስወረድ፣ የህፃናት ጥቃት የመሳሰሉ ድርጊቶች በአፍሪካ ቤተሰብ ላይ እየተጋረጡ ያሉ ተግዳሮቶች መሆናቸውን ገልጿል። የኬንያ መንግስት ለቤተሰብ ተስማሚ የሆኑ ፖሊሲዎችን በመቅረጽ አቅመ ደካሞችን በመጠበቅ ቀጣይነት ያለው ድጋፍ ማድረግ አለበት ሲሉም ጥሪ አቅርበዋል። ለአምስት ቀናት በሚቆየው በዚህ ዝግጅት ላይ የሶስት ቀን የአፍሪካ ክርስቲያን ፕሮፌሽናል ፎረም ኮንፈረንስ፣ የዓለም አቀፍ የቤተሰብ ቀን ከኬንያ መንግስት ጋር መተባበር በስትራትሞር ዩኒቨርሲቲ ጥናታዊ ጽሑፎች የሚያቀርቡ ሲሆን በመቀጠልም ከኬንያ ካቶሊካዊት ቤተክርስቲያን ጋር በቅንጅት የሚዘጋጅ የቤተሰብ ሲምፖዚየም እንደሚካሄድ ኤሲያ